ፍቅር በተቃራኒ ፆታ መካከል ያለው ፍቅር በሁለት ምዕራፍ ይገለጻል። የመጀመሪያው ሮማንቲክ ላብ ነው። ሁለተኛው ኮሚትድ ላብ ነው። ሮማንቲክ ላብ ማለት እድሜው ከጋብቻ በፊት ከአምስት 5 እስከ አስር ዓመት ሊዘልቅ ይችላል። ከጋብቻ በኋላ በአብዛኛው ከሶስት ዓመት አልፈ። በዚህ ጊዜ ደስ የሚል የመወደድና የመውደድ ስሜት በሰራ አካላት ውስጥ እንደ ኤሌክትሪክ ጅረት ሲሰራጭ ይሰማል። ሁለተኛው ምዕራፍ ኮሚትድ ላቭ የሚባለው ሲሆን አንዱ ለሌላው የሚተሳሰብበት የሚተዛዘንበትና የሚተጋገዝበት ወቅት ነው። ማለት የፍቅር አድራሻ ከልብ ማህደር ተቀይሮ ወደ ህሊና ማህደር ያደርጋል። በዚህ ጊዜ በሰውነት ውስጥ የሚመነጨው ኒትሮፊን ፕሮቲን ነው። ፍቅረኛሞች ፍቅራቸውን የሚገልጹበት እንደ በፊቱ አንድ ስጋ አንድ አካል ከመሆን ተጨማሪም አንድ ሐሳብና አንድ ልብ ሆነው በመግባባት በመደማመጥ ነው። በፍቅር ውስጥ ያለ ሰው በሰውነቱ የሚመነጨው ሆርሞን ኦሲዲ ኦብሰሲቭ ኮምፕለሲቭ ዲስኦርደር የተባለ የስረን ቦላ አባዜ ያለባቸው ሰዎች የሚያመነጩትን አይነት ነው። ፍቅር የያዘው ሰው በውስጡ ይህንን የሆርሞን ለውጥ ያመጣል። በተለይ ላው ሴትሮኒን ያጋጥማል። ማለት ሴትሮኒን የተባለ ንጥረ ቅመም መጠን ከደም ውስጥ ይቀንሳል። ይህ ደግሞ ደስታንና ልዩ የእርካታ ስሜትን ያጎናጽፋል። በደም ውስጥ ሴትሮኒን ሲጨምር ለፍቅር ያለንን ዝንባሌ ያኮላሻል። ይህ ደግሞ ለሁሉም ነገር ያለን ተነሳሽነታችን ይጨምራል። እውነተኛ ፍቅር የያዘውና አፍቅሮ የተሳካለት ሰው ሴትሮኒን በውስጡ እንዳይመረት የመግታት ኃይልን ያዳብራል። እውነተኛ ፍቅር የያዘውና አፍቅሮ ያልተሳካለት ሰው በተቃራኒው ሴትሮንን በውስጡ እንዳይመረት የመግታት ኃይል አይኖረውም። በዚህም በደም ውስጥ ያለው የሴትሮኒን መጠን ይጨምራል። ይህ ደግሞ የልብ ስብራትን፣ ተስፋ መቁረጥን፣ ድብርትን፣ ሥራ መጥላትንና ራስን መጣልን፣ ሱሰኝነትን፣ ውስጣዊ ህመም፣ ወዘተ ያስከትላል። ወደ ስኬት የሚደረግ ጉዞንም ያሰናክላል። ጤናማ የፍቅር ሕይወት የፈጠራ ችሎታንና የተስተካከለ አስተሳሰብና ግንዛቤን ያጎናጽፋል። በተለይ አብስትራክት እና ክሬቲቭ ቲንኪንግ ማለትም ረቂቅ የሆነ የፈጠራ ምንጭነት የአንጎል መስኮቱ ይከፈታል። ይህንን ሥራ የሚሰሩ በደም ውስጥ የሚረጩት ኬሚካሎች ሲሆኑ ሰው የሚያፈቅረው በእቡ ህሊናው፣ እነዚህን ሆርሞኖች ፍለጋ ነው። ስኬታማ ፍቅር ለስኬታማ የሚያነሳሱ ሆርሞኖች ከአንጎላችን እጢ ውስጥ እንዲመነጩ ያደርጋል። ለዚህም ነው በፍቅር ሕይወት ውስጥ ስኬታማ የሆኑ ሰዎች በስራውም ዓለም አሸናፊ የሚሆኑት። ቆንጆ የፊት መልክ ከቆንጆ የሰውነት ቅርጽ በላይ ፍቅርን ለረጅም ጊዜ የማቆየት ኃይል አለው። አንዳንድ የስነልቦና ሳይንቲስቶች ግን ይህንን ይቃወማሉ። ምርጥ ቅርጽ ከቆንጆ ፊት በላይ ፍቅርን አንጠልጥሎ ያቆያል ይላሉ። የፍቅረኛን እጅ መያዝ ወይንም መጨበጥ ብቻ የጭንቀትንና ሕመምን ከሰውነት ውስጥ የማስወገድ አቅም ያላቸው ሆርሞኖችን በከፍተኛ መጠን እንዲመረቱ ያደርጋል። ለሚያፈቅሩት ሰው የምስጋና መልእክት መላክ ወይንም የምስራች ማሰማት የደስታ መጠንን ከመቅጽበት በአራት እጥፍ እንደሚጨምር ሳይኮሎጂስቶች ይናገራሉ። ፍቅር የያዘው ሰው በሰውነቱ ውስጥ የሚያመነጨው በርካታ ሆርሞኖች አሉ። ለምሳሌ አንዱ ቢራቢሮ የሚስብና የሚማርክ ሲሆን በአንድ ፍቅር የያዘው ሰው ዙሪያ ቢራቢሮዎቹን በሚበዙበት አካባቢ ራመድ ራመድ ማለት ቢጀምር ቢራቢሮዎቹ በዙሪያው መከማቸት ይጀምራሉ። ፍጹም የማይተዋወቁ ወንድና ሴት ዓይን ለዓይን ከተጋጩ ወይንም ዓይን ለዓይን ለጥቂት ደቂቃ ተኩር ብለው ከተያዩ በቀላሉ በፍቅር አባዜ ውስጥ ይወድቃሉ። ለ75 ዓመት በተሰራ ምርምር መሰረት ዋነኛ የህይወ መዘውር ሆኖ የተገኘው ፍቅር ነው። ከእንስቶች ላብ ተቀላቅለው የሚሰሩ ሽቶዎች በዘመናዊ ቴክኖሎጂ የተፈበረኩ ናቸው። እነዚህ ሽቶዎችን የሚቀባ ሰው በቀላሉ ፍቅረኛን አጥምዶ መያዝ ይችላል። የሜክሲኮ የጥንት ንጉሥ ምንቴዙማ 600 ሚስቶች ነበሩት። ሁሉንም እኩል ለማፍቀር ሲል በቀን አንድ ኪሎ ቸኮሌት ይበላ ነበረ። ቸኮሌት የፍቅርን ክብል መድኃኒት ነው ብሎ ያምን ስለነበረ ለሁሉም እንቅባቶቹ ፍቅርን እኩል ለማዳረስ የወሰነው ዘዴ ይህንን ይመስላል። ሃይፖፒቱታሪዝም የተባለ የሆርሞን መዛባት ችግር ያለባቸው ሰዎች በጭራሽ በፍቅር አይያዙም። ላብ የሚለው ቃል ስራው መነሻው ሳንክ ስክሪት ከተባለ ጥንታዊ የህንድ ቋንቋ ሲሆን ትርጉሙ ምኞት ማለት ነው። አንድ ወጣት አንዲት ወጣትን ለፍቅር ጠይቆ ምላሹ ዝምታ ከሆነ እልህኝነቱ አይሎ በይበልጥ የፍቅር ስሜት ውስጥ የመውደቅ እድሉ በአምስት ጥፍ ይጨምራል። የወንድ ዘር ፈሳሽ ውስጥ ዶፓሚን የተባለ አነቃቂ ቅመም አለ። ዶፓሚን ፕሌጀር ኬሚካል ወይንም ደስታ ምንጭ ንጥረ ቅመም ተብሎ የሚጠራ ሲሆን ከዚህም በተጨማሪ ኖሬፒኔፍሬን እና አይሮሲን የተባሉ ቅመሞች በዘር ፈሳሽ ውስጥ አሉ። እነዚህ ሶስቱ ቅመሞች በፍቅር ህይወት ላይ ሀያል ተጽዕኖ ያሳድራሉ። ይህ የወንዱ ዘር ፈሳሽ በቀጥታ ከእንስቶ የማሕፀን በር ጋር ግንኙነት ሲፈጥር በዚህ ውስጥ ያሉ ቅመሞች ልጅቱ ልጁን በይበልጥ እንድታፈቅረው ያነሳሳታል። በኮንዶም የሚደረግ ግንኙነት ላይ ግን ይህ ሁኔታ አይከሰትም። ምክንያቱም እነዚህ ቅመሞች የላስቲኩ ቋት ውስጥ ታጭቀው ስለሚቀሩ ነው። ከሰውነት ክፍል ውስጥ ወንድን በማማለል ከፍተኛ ኃይል የሚፈጥረው ስምንት ቁጥር ቅርጽ ያለው የሴት ልጅ ወገብ ነው። ሴቶች ኪታር የሚጫወትን ሰው በይበልጥ ይወዳሉ። የጥንታዊቱ ግብጾችና ግሪካውያን የፍቅር ምልክት የሚባለው አብል ቱፋህ ነው። ለድብርትና ለጭንቀት የሚሰጡ መድኃኒቶች በሰውነታችን ውስጥ የሴሮቲን መጠንን ይጨምራሉ። የሴሮቲን መጠን መጨመር ደግሞ ለፍቅር ያለንን ተነሳሽነት ያዳክመዋል። በተለያዩ የውጭ ሀገር ዩኒቨርሲቲ ተማሪዎች ላይ በተሰራው ምርምር መሰረት ተማሪዎቹ ጥናት እንዳይከብዳቸውና ፈተና እንዳይወድቁ በማሰብ የተለያዩ አነቃቂ መድኃኒቶችንና እጾችን ይወስዳሉ። እንደ ሳይኮሎጂስቶች ጥናት መሰረት አንድ ተማሪ ከልቧ የምታፈቅረውን እውነተኛ ፍቅረኛ ለማግኘት ከታደለ ከአነቃቂ ጾችና መድኃኒቶች በላይ ኃይል ያላቸው ቅመሞች በሰውነቱ ውስጥ ስለሚመነጩ በትምህርቱ ወደር የሌለው ስኬታማ ተማሪ መሆን ይችላል። አንዳንድ ጎበዝ ተማሪዎች በፍቅር ሕይወታቸው ሳይሳካላቸው ሲቀር ከሰነፍ ተማሪ ጎራ የሚቀላቀሉት በሰውነታቸው ውስጥ አነቃቂ ቅመሞችን ፍጥረት ስለሚከሰት ነው። ስለዚህ የጎበዝ ተማሪ ምስጢር በአይኪው ደረጃ በጭንቅላት ምጡቅነት ብቻ የሚተነተን ሳይሆን የጭንቅላት ሴሎች በሚያነቃቁት ተፈጥሮ የሰውነት ቅመሞች መጠን የሚወሰን ይሆናል። የፍቅር ሳይኮሎጂስቶች ባደረጉት ሳይንሳዊ ጥናት መሰረት አንድ ወጣት አንዲት ጉብልሳ ካለችለት በሰውነቱ ውስጥ ያለው አነቃቂ ንጥረ ነገር ከመቀጽበት በአራት እጥፍ ይመነጫል ወይንም ይጨምራል። በርካታ ወጣቶች የእንስቶችን አድናቆትና ፈገግታ ለማግኘት ከፍተኛ ጥረት ሲያደርጉ የሚስተዋለው ለዚህ ነው የሚል ድምዳሜም ላይም ተደርሰዋል። ሳይኮሎጂስቶቹ ዕድሜ ልካቸውን አንድ ለአንድ ተፋቅረውና ተጋብተው ከሚኖሩት እንስሳቶች ዝርዝር ውስጥ የሰው ልጅ የለበትም። በጣም ያሳዝናል። በዚህ ዝርዝር ውስጥ ግን ተኩላ፣ ዝዬ፣ ጊቦ፣ ጥቁር ጥምብ አንሳና አልባጥሮስ ይገኙበታል። የሰው ልጅ ከወረተኛ አፍቃሪዎቹ ዝርዝር ውስጥ ተመድቧል። የአይን ፍቅር ድንገተኛ ክስተት ነው። አንድ አፍቃሪ ልጅቷን ባየበት በአራት ደቂቃዎች ቅጽበት ውስጥ ሊያዝ ይችላል። ሁለት ፍቅረኛሞች አይን ለአይን በጥልቀት እርስ በእርስ በሚተያዩበት ጊዜ የልባቸው ምት በደቂቃ ስሌት መሰረት ኩል ይሆናል። ለሶስት ደቂቃ ከተያዩ በኋላ የሁለቱም የልብ ምት በማዳመጫ ሲቆጠር እንቅጩን ተመሳሳይ እንደሚሆን ሳይኮሎጂስቶች መስክረዋል። የሴቷ ልብ መቶ ጊዜ ከመታ የወንዱም ልብ መቶ ጊዜ ይመታል ማለት ነው ፍቅር ስንቀበል በአእምሯችን ላይ የሚፈጥረው ተጽዕኖ ልክ ኮኪን የሚወሰድበት ጊዜ የሚፈጥረውን አይነት ነው። ምርምሮች እንደሚያሳዩት በፍቅር ውስጥ ያለ እና በዚህም ስኬታማ የሆነ ሰው በሰውነቱ ውስጥ በርካታ አነቃቂ ኬሚካሎችን ያመነጫል። እነዚህ ኬሚካሎች ከ12 በላይ የሚሆኑ የአንጎል ክፍሎች ላይ የማበረታቻ የማበረታቻና የማነቃቂያ ተጽዕኖ መፍጠር ይችላሉ። ሁለት ፍቅረኛሞች በሚተቃቀፉበት ወቅት ሁለቱም ኦግዚቶሲን የተባለ ሆርሞን ያመነጫሉ። ኦግዚቶሲን በሌላ አጠራር ላብ ሆርሞን ይባላል። ኦግዚቶሲን በደማችን ውስጥ ሲረጅ የህመም ስሜትና ጭንቀትን ሙሉ ለሙሉ የማስወገድ ኃይል አለው። ልዩ እርካታና ደስታንም ይፈጥራል። የፍቅር ግንኙነት ብቻ ሳይሆን መድኃኒትም ነው የሚባለው ለዚህ ነው። የሚወዱትን ፍቅረኛ ፎቶግራፍ ማየት ብቻ በሰውነታችን ውስጥ የህመም ስሜትን የማስወገድ ኃይል አለ። ይኸውም አፍቃሪው ፎቶግራፉን ሲመለከት የሚያመነጫቸው ቅመሞች እነዚህን አይነት ተጽዕኖ ስለሚፈጥሩ ነው። መቺንግ ሃይፖቴሲስ ይባላል። የተመሳሳይነት መላመት ማለት ነው። ተመሳሳይ ባህሪ ወይንም መልክን ያመላክታል። ተመሳሳይ ወይንም ተቀራራቢ መልክ ወይንም ባህሪ ያላቸው ወንድና ሴት የመዋደድ የመፋቀር፣ የመጋባት እድላቸው ከፍተኛ ነው የሚለው ትንታኔም ነው። ትዳር ሲፈርስ፣ ፍቅር ሲደፈርስ፣ ፍቅረኛን በአንድም በሌላም መልኩ ማጣት ሲመጣ በሰውነታችን ላይ ቀጥተኛ አካላዊ ተጽዕኖ ያሳድራል። ይህም የልብ ህመም፣ የጡንቻና የመገጣጠሚያ ህመም፣ ራስ ምታት፣ ዘገምተኝነት፣ ዳተኝነት፣ የድካምና የድብርት ስሜት፣ የምግብ ፍላጎት ማጣት ወዘተን ያጠቃልላል። በሕክምናው ሳይንስ ይህ ብሮክን ሀርት ሲንድረም ይባላል።